ሰላም ሰላም፣ እንዴት ናችሁ ድና የተከበራችሁ የኛ የጨረቃ ፋሚሊዎች አማን ናችሁ? እኔ ያለው ፈጣሪ መስገን። ዛሬ ባይዘዌ ሰው ተኝቷል እንዳትረብሾ፣ ሺ ቤቢዬ ተኝታለች። ዛጋ ነው ስቲ፣ በናት በርዷት ነበር ደሞ ጂ ካላቀፍኳት በጣም ነው የሚበርዳት። እና ዛሬ መጣወትኛ በተምች በተመታ ሀሳብ ነው የመጣወት፣ አዛ ሀሳብ ነው የመጣወት እና ቀማሜዬን ፕራንክ ላደርግ ነው ዛሬ። ፕራንክ አንድ ማይነስ ነበረባት አሁን ይቻቻላል ማለት ነው። ጸዴ ፕራንክ ላደርጋት ነው። እንግዲህ ሩም ነው ያለውት። ሩም ውስጥ ከሴት ጋር የሚስደርስብኝ ይሰማቸዋል። ለቀስቅሳት ልጅቷን በኋላ ቀስቅሻ ያስተዋውቃቸዋለሁ። ና እንዲህ እናንተ ወንበዴ ናግባ ይሄ ከካሜራ ጀርባ ሁሉም ጋር እየሄደ እያቀሳሰረ ሰው የሚያስጨረሰው ቢኖር በረከት ንጉሴ ለማ ይባላል። አቶ በረከት እንዴት ነህ? ደህና ነህ? ሰላም እንዴት ናችሁ? አቶ ብሩክ፣ አለሁ አለሁ። ዛሬ ከአንቺ አንድ ከባድ ነገር ነው ጠብቆ። ቅመሜ ጋር ትደውላለህ ብላኛለች ባለፈው። የዛ የለም የለምነነገር ምን አርጋ ሆነ? ነገር አርጌ ነው ሰውዬ ሻንስ ማኝ ከባድ ከባድ አቀሳሳ አሁን ማቀሳሳር ለማድሽ ነው አይደል? አረላ አዎ፣ ከባድ አቀሳሳ ሪኒ ንሱ ባይኑ ይችላል። አይ ከባድ ነሽ አንቺ ችግር የለው። እና ከባድ ማቀሳሰር ነው ካንቺ ምፈልገዋ በከባዱ እንድታገጂ ነው። ዛሬ ቀመሜን እናገኛታለንና እና በኪን ይተዋወቃታል ቀይ ትተኛና በኋላ አይሻልም? ከደወልክላ በኋላ አስተዋውቃችኋለሁ። ይሻላል አሁን ቅመሜ ጋር አንተ ተደውላለህ። ከደወልክ በኋላ ማለት ነው። እኔ ምንሽ ሀይሚ ብሩክን አግኝተሽዋል ዛሬ ምናምን ትላታለ። ከዛ ምትልን ካለች ምናምን በቃ የት እንዳለ ታቂያለች ምናምን ብለ ትሰክሳታለ። እሺ ከዛ አረ የሆነ ነገር እኮ ያቺ ደብሮኝ ነው። ከሆነች ልጅ ጋር ማቴዎስ ዜሮ ሰባ ቁጥር ሲገባዩት፣ ደብል ቤድ ላይ ሲገባዩት ትላለች። ከዛ ማቀሳሰር ነው። ምን አይነት ባለጌ ነው እንዳትለኝ በለኝ። ግን እንዳትለኝ ነው ማለት ብቻ በዚህ ፍራንክ ማለት ነው። ቤተሰቦች በጣም ተዝናኑበት። በጣም ተታበሉ። እንደዛ ብላት ማ በአንተ ታውቃለህ፣ ምን ምን እንደምትላት ይሁና። ምን ማድረግ ይቻላል፣ ግን የቻልኩትን እሞክራለሁ። ግዴታ ነው፣ መሰከስ እኮ ግዴታ ነው። አቀሳስረ በዛም በዚህም በምንም ሚሆን እዚህ እንድትመጣ ብቻ አደርጋት። ገብቶሻል? አሁን ትደውልላት፣ ደውላት

ቺጂ ላንሳም ሄሎ፣ ሀይሚሻ። ወይ ይብካ። አንዴ አለን ይመስገን። ምንድን ነው እንደዚህ መጥፋት? አረበከ ቆየን። ፈልግ የሆነ ነገር ነው። ከብሩ ጋር ተገናኝታችኋል ዛሬ? ምንም አልተገናኛችሁ እኔ እኮ ቅድም ደውዬለት ከሀይሚ ጋ የሆነ ቦታ እየሄድን ነው ምናምን ብሎኝ ከዛ የሆነ ከሀይሚ ጋ የሆነ ቦታ እየሄድን ነው ብሎኝ ነበር አትይም። ከዛ እኮ እሱን ለማረጋገጥ እኮ ነው የደወልኩት። ከዛ የሆነ ቦታ ሲገባ አየሁት ትንሽ፣ ይሄ ማቴዎስ አለ አይደለ፣ ሩም ሩም ከሆነች ልጅ ጋ ምናምን ሲገባ ይችው እንዴ እዚህ ምን ያደርጋል? ምናምን ብዬ ከሀይሚ ጋር እኔን ብሎኝ የለ እንዴ፣ ብዬ ልጠይቅሽ እኮ ነው የደወልኩት። አረ ከእኔ ጋር አልተገናኘንም የምር ነው፣ የምር እንዴት እንደዚህ ዋሸኛል? እኔ አላውቅም። እኔ ዛሬ እንደውም ከደወለልኝ የጠበቅሁት ነበረ ምናልባት ማታ ላይ ስለነበረ

የደውል በጣም ያናደደኝ እኮ ይሄ ነው። እንደዚህ ከሆነ እኮ ብዙ ጊዜ ዋሻል ማለት ነው። እንደዛ እያለ አረ አረ እንደዛማ አይሆንም። ቆይ እሺ ልሂድ ያልሽኝ የት ነው? እሱ ጋር እሱጋማ ጋር እንዳትሄጂ። የጀመረ ማናጀሩን ላናግረው አንዴ። ያልሽ ወደ ሩም ግን እንዳትሄጂ። እሺ ባክሽ፣ እናትሽ ችግር ይፈጠራል። ኧረ ጥሩ ነገር ጥሩ ነገር አይፈጠርም። እኔ ደስ አይለኝማ ለምን ለእኔም መጥፎ ነገር እንዲሰማኝ ታደርጊያለሽ? እንደዛ ነገር ቢዋሽ የፈለገ ቢዋሽ አንተ እኔን አይዋሽም፣ አውቃለሁኝ። ግን ከሀይሚ ጋር እኔን ብሎ ማውሸት ከጀመረ ሌላ ትልቅ ነገር አለ እኮ እሱን እሱን በምንቀጠው በምንቀጠው እንቀጠዋለን ውሸቱን ምናምን። ተይ እንዳትሄጂ ተይ እንዳትሄጂ። ወይ እኔ ራሴ እመጣለሁ እዛ እኔ እኔ ራሴ እመጣለሁ። አይ እንዳትሄጂ እንዳትሄጂ፣ መጣሁ ጠብቂኝ እዚያው ኖ፣ እንዲህ የሚባል ነገር የለም። እኔ የሚጻጽተኝን ነገር ለምን እንዳደረግ ታደርጊያለሽ? አሁን እንዲጻጽተኝ ታደርጊ? መናገሪ። እኔ እኮ ለሌላ ነገር እኮ አይደለም የደወልኩት። እኔ አንቺ መስሎሽ እንደነገርከኝ ለማንም አልናገርም። ማድረግ ሌላ ነገር የሚፈጠረው አንተ ከእኔ ጋር ካየክ በስልክ ማውርታ ስለነበር ሊጠረጥር ይችላል። ቤቲ ነግሯት ነው ብሎ ሊጠረጥር ቤት ቤቲ፣ በእናትሽ ትንሽ የምታስብልኝ ከሆነ ባስብልሽ፣ ማ ነው እኮ ደውዬ የነገርኩሽ። እንደ እኮ አውቃለሁ። እኔ ደግሞ ሁለታችን ልትጣሉ አልፈልግም። ስለዚህ እንዳትመጣ፣ እኔ ራሴ እወጣዋለሁ፣ ራሴ እሄዳለሁ። እንኳን ነገርከኝ አመሰግናለሁ። እሺ፣ የሚፈጠረውን አሳውቅኝ። ከሄድሽ በኋላ እደውልልሻለሁ። እሺ፣ እሺ። አመሰግናለሁ ስለነገርከኝ። አረ ምንም ምስጋና አያስፈልገውም። ስወይኔ ወይኔ ወይኔ ጉዴ ፈላ፣ ጉዴ ፈላ። በቃ አሁን አንተ ማለት ነው እግዚ ብቻዋን ከመጣ የተገለኛል። ስለዚህ ምን ታረጋለህ መሰለህ በር ላይ ጠብቃታል። እዛ መግቢያ ግቢው መግቢያ የለም ግቢው መግቢያ ጋር ስትመጣ ቆመ። እኔ ችግር እንዳይፈጠር ብዬ ነው የቆምኩት። ምናምን ምናምን እንደውም እኔ በቃ አብረን እንሂድ ሚሄድ ከፈለግሽ ብለህ ይዛትና ይሸጥ ልግባዚ እዚህ ግባ፣ እዚያት ግባ። እሺ እሺ። እግዚአብሔርን እንጂማ አወራሮ አሳስቦ አይመጣም። ትቀውጣለች። አረ ጉዴ ፈላ፣ አረ ጉዴ ፈላ። አሁን ስማኝ፣ ይዲው ተው ተው ተው፣ አንተ አገላ ጉዴ ፈላ። ቤተሰቦች ለማንኛውም ቤተሰቦቻችን ብቻ ሰብስክራይብ ያደረጋችሁ አበረታታት ቅመሜን የሚፈጠረን አብረና ያለን ይህ ከባድ ነው። እግዚአብሔርን በጣም ከባድ ችግር ነው። ቤቢዬን አሳያቸዋለሁ። ካሜራ ላስተካክልና እንግዲህ ካልደፈረሰ ይጠራማ አይደል? አንዴ ገብቼ ይበታለ ምን አባቴ አመጣለሁ። ምንም ማምጣት ስለማልችል በቃ ከኔ ጋር ኑ አብራችሁ በቃች ልጅ ልት ተነሽ ባገሽ ሲ ደግሞ ትጋደማለች እንዴ መጋኛ ገርምሽ አትሰማችሁም? ደሞ የሆነ ጆሮ ላይ ችግር አለ መሰለኝ። ረሳጡ ያት ስቲ የዚ የአንቺ ነገርማ በባር ይልሽ ፈጣሪ። ለማንኛውም ቅመሜን ሰብስክራይብ ያደረጋቸው አበረታቱልኝ። እኛ ውድ ቤተሰቦች በጣም በጣም እንወዳቸዋለን። ከእኛ ጎናችሁ ሁሌ ፈጣሪ አክፍርልን። እንግዲህ በዚህ ፕራንክ እንድትዝናኑበት በጣም ነው ፈልገው እና ትምህርትም አለው ብዙ ነገር ያለው ፕራንክ ነው ማለት በጣም ብዙ ነገር ያለው ፕራንክ ነው። ብቻ ልጅቷን ላስተዋውቃችሁ ልቀስቅሳትና ካሜራ ቅድሚያ ላስተካከል። እስከዛ ድረስ እናንተ ይህንን ቪዲዮ በቅድሚያ ላይክ ታደርጋላችሁ። ላይክ ስታደርጉ ብዙ ሰው ጋር ተደራሽነት ይኖረዋልና ላይክ እያደረጋችሁ ሰብስክራይብ ያላደረጋችሁ ትኖራላችሁ። ይህንን ቪዲዮ ስታዩት ማለት ሰብስክራይብ ሳታደረጉ የምታዩ ትኖራላችሁ። ሰብስክራይቡን ንኩትና ከዛ ዶል ምልክቷን ስትነኳት ደግሞ ሁልጊዜ ቪዲዮ ሲፖሰት እናንተ ጋር ኖቲፊኬሽን ኖት ምናምን ነገር ይበቃይ፣ ከላይ ኖቲፊኬሽን ቶት በቃ ከላይ ይመጣላችኋል። ይመቻችሁ። ካሜራ ላስተካክል፣ በዙ አስተዋውቃችኋለሁ። ደበቅ ደበቅ ላደርግ ቤተሰቦች እንግዲህ ያው እንደምታይ ተስፋ አደርጋለሁኝ። ቤቢዬን ልቀስቅሳት አደል፣ ያው ከመቀስቀሴ በፊት ግን ማለት ነው፣ እንደዚህ አይነት እምቡጥዬ፣ የኔ ቆንጆ፣ አንቺ ተነሽ እንጂ ምን ያጋድማታል። ምን አይነት ዋናት፣ በቃ እነሱ እስኪማጡ ልተኛ። የለበሰችውም ሽፎን ነው፣ አይታችሁታል። ት ቀሚሷ ራሱ አያምርም? ቀይ። ላሳያችሁ ለማንኛውም

ቤቢዬን አቀፌ ተኛለው። አቦኔ ያዙሪ ደበርኩሽ። እንደንሽ እስቲ አን ሃይሚ እንዴት ነው ሃይሚ ልታምነው የምችለው እና ልትደነግጥ የምችለው እንዴት ነው የሚለውን ማሰብ ነው። ወይ ይህ ይህ ይህ ይህ እንደዚህ እንደገና እንደገና ደግሞ ባይኔ መጣ ይታበሽ የሆነ እንዳይበርድሽባ፣ ደግሞ በርድ መታኝ ብለች። ግን አሁን እንዴት ነው የምሰራው? ትከብዳለች እኮ ሲመጡ። ግን እንግዲህ ፈጣሪ ቤኪ ካልተገናኙ ነው ክስረት ጉድ የሚፈለው ማን ነው? ወዴ መጣች? አረ ቀስ በጌታስን እዩ ጉይ ነገር ይቅርብኝ ይመስለኝ አቦ ማን ነው? ማን ነው

ምን ይታወቃል ምን አርጎን አይደለም እቺ ምን ታደርግ ነበር ጥፍሯን እየቆረኩላት አለልኝ ሸሩም ውስጥ አስነሳት አይኒ ሰሚን ስለምታቂያት ለታይሻ ተፈልግም። ለዛ ነው ምትሉ ስታደርገው በቃ

በቃ ምን ስሚ፣ እንደ ጉልበተኛ ያደርግሻል። እባክሽ አየሽና፣ ማይነስ አለብሽ ስልሽ ነበረ። የኔ ፍቅር፣ የኔ ጠንበል አሸንጉሊት አሸንጉሊትም ልቀኝ ነው፣ እረፊ። አይሚ ከእረፊ ዋጓን ዋጓን ይላችዋል የአመቱ ምርጥ ፍራንክ ይልሃል። እንዴት ነገር

ንቀሽ እስቲ ቁጭ። በቃ ሰከን በይ ሰከን በይ። አገኘሁሽ ግን ምን ተሰማሽ? በቃ ኧረ ምን ተሰማሽ? ማን ከባድ እንደሆነ እንግዲህ ያስመሰከርን ይመስለኛል። አረላ አለቃ ከባድ ነው። ለማንኛውም ቅመምዬን እያበረታታችሁ ለ150 ያስገቡልኝ። በቅርቡ ትገባለች። አንቺ ደግሞ እንደዚህ አትፍጨርጨሪ። በቃ ይህ ሽፎን እንዴት ናያምራል ልግዛልሽ። ለማንኛውም ቤተሰቦች እንወዳችኋለን፣ መልካም ቀን ይሁንላችሁ። እንግዲህ የአመቱን ምርጥ ፕራንክ ሰር አዴቃስ በያ እንዴ፣ የአመቱ ምርጥ ፕራንክ ሰርተንላችኋል። አትፍ ጨርጨር እሺ። እመታ አዷልኛ እሱ እኮ ምንም አይሰራልኝ። ምን አደረኩኝ እኔ ለሱ? ለማንኛው ይመቻችቸው። እየዞረችብ ነው፣ እየዞረችብ ነው። ይመቻችቸው። የተመቻችሁ ካላችሁ እቺን ነገር ላይክ ማድረጋችሁ እንዳደሱ ላይክ ሆነ፣ በላይኩ ብዛት ነው። እና ኮሜንት ላይም ዛሬ ፈታ እንዳላችሁ ግለጹልኝ። ጠበላ ሚፎ አላርጊ ዛሬ በቃ